ማታ መቼስ ታስታውሳታለህ? ያቺ የሸንኮራዋ ጭማቂ እዚህ ላላ የዛኒ ኮ ተገኘ፣ ወላሂ ተገኘ። ምንድነው የዛን ቀን የተፈጠረው? ዋን ዌም አለ አቡ ሰይብ አለ። ከዛ ውጭ ማን እንዳለ አላስስም። እና አይ ቲንክ የሆነ ነገር ናየት የሚባል ልጅ አለ። እኔ አይቼው አላውቅም፣ የሚታወቅ ልጅም አይደለም እና አስሬ ነው እጃ ላወራ ክፈልጋለሁ ይለኛል። እኛ ደግሞ የብዙም ስለምታውቅ የረባ ነገር አይወራም እያልን ወሬያችን እንቀጠለን። እንደዛ ነው አለ አን የሆኑ ያ እሱ ጋ እንደን ማን ነው አሜ በላየ እና ሀዩም ነበረች አለ ሀዩ ሰለምታዩም ነበረች፣ ሶስታችን እና እሱ ነበር ራይል እና ምንድን ነው የሆነው፣ በጣም የሚገርመው ነገር እኔ እስልምናን አክቹዋሊ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ ስለ አላህ በደም አውቃለሁ። ስለ እስልምና በደም አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነቢዩ መሐመድና አንዳንድ ነገሮችን አውቅ ያሉ እና ልጁ ምን አለኝ፣ ለምንድን ነው ማሰልሞ ሲለኝ አይ እኔ በነቢዩ መሐመድ ነብይነት አላምንም አልኩት ለምንድን ነው የማታምነው ሲለኝ በቃ እኔ እንጃ አልኩት ከዛ እሺ አንድ ጥያቄ ልጠይቅክ አለኝ እስልምና ሃይማኖት ይመቻል አለኝ እንዲያው በጣም ነው የሚመቸኝ አልኩት ከዛ ምን አለኝ እስቲ የኤግዛምፕል ልጠይቅ አለኝ ከዛ እሺ አልኩት ይሁን የሸንኮራ ጭማቂ ቤት ገባክና አለኝ ሸንኮራ ጭማቂ አዘዝክ ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ እሺ አልኩት ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይህ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅ ነው ብሎ አለማመኑ አይከብድም ወይ? እንዲን እንዲህ ነው ያለ። እኔማ ሺህም ነው ማመን አለብኝ አለ ሰው። በነቢዩ መሐመድ በኩል ለእኛ ከአላ የተገለጠውን ግልጠተ መለኮት ወደከው ተስማምቶ እንከናት ተለት፣ እንዴት ነው ይህን ግልጠተ መለኮት ይዞን የመጡትን ሰውዬ መቀበል ያቃተካለ። ጸጥ ነው ያልኩት፣ ጸጥ ጸጥ ማለት ነው፣ ምንም አላልኩም። ከዛ በዱኑ ጣብዬ ስቂ እነፍጺም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን የመጀመሪያው ቀን እኔ የምወዳቸው ሙስሊም ጓደኞች አሉኝ። ግድጅ ጩጭ እያሉ ስለ እስልምና የተወሰነ ትምህርት ቤተሰቦቹን በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እየ ያስኳየው ማለት ነው ሻሃዳ ጓደኛ ያለ የጓደኛ አባት ነው። ናበል በለ ሻዳ ያዝ ብሎኝ ሻዳ እያስያዝኝ እኔ ሻሃዳ ሲያሳይ በጣም ነው ውስጥ የሚነካው በጣም ማለት ነው። በቃ የሆን አለው ስሜት እኔ ምን እንደሆነ አላውቅም። እና የዛን ቀን አለቀስኩኝ ከዛ ደነገጥኩና ተነሳ በተነሳውበት ቅጽበት ፊቴ ሌምባ ነበር። ዛሬ ነገር እንዴት ነውና ብዬ ከዛ ሌሊቱን እንትን አልኩኝ። እንትን ጊታር አጠና ነበርና ጊታር እያጠናው አነገውና፣ ጠዋት ወደ ስር ሄድኩኝ እና ይሄ ነገር የሆነው አይ ቲንክ ሰኞ ለት ነው። ከዛ ሮብለታ ድጋሚ እንደዚህ ሆነ። ሮብለታ እንዲሁ ማታ ተኝቼ ይሄ ሰውዬ ሻዳ እያስያዘኛ አየሁ፣ አለቀስኩ። አሁንም ተነሳው ደንግጬ፣ በቃ እየሳኩ አሁንም ተመሳሳይ ነገር ሄደ። ከዛ አርብለታ አርብለታ ነው አንድ ራስታ ጓደኛለኝ አይ ቲንክ ሀሚድ ይባላል። እና ረጅም ራስታን ያለው እንዴት ነው ግን መስጊድ እምገባው ስለው፣ እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን እሰግድና አለ መስጊድ ጋር የሆነች ጥግ ቦታ ተቀምጬ፣ በቃ የሆነ ቫይብ አለው ሜዲቴት አድርጌ ምናምን እወጣለሁ ምናምን አለ። ግን ማንም ሰው አይነካኝም ምናምን ነገር አለኝ። እና ስለ እኔም ስል አንተም እኮ ቆየህብኝ፣ እኔ እንዲምትቆይ አይመስለኝም ምናምን። ይሄ ሰው እያማል ምንድን ነው ተደራረቡብኝ፣ አልኩኝ ከዛ አርብ ዕለታ ነው አርብ ዕለታ እንዲሁ ለሊተኝቼ በቃ ሻሃዳ ሲያዘኝ ሻሃዳውን እያልኩኝ አሁንም አለቀስኩ። ፊቴ ላይም ባገኘው ከዛ ቅዳሜ ጠዋት ነው ቀኑ ሙሉ ሲጨቃጨቅ ዋልኩኝ። ዘጠኝ ሰዓት ላይ ነው ለታላቁ አብርሃም ደወልኩለት። ለታላቁ አብርሃም የደወልኩለት አይ በቃ ሻሃዳ መያዝ አለብኝ ማለት እስልምናን ላለመቀበል አዳምና ሔዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ? የሚል ጥያቄ ነው መጠየቅ የቀረኝ ጥያቄ አጥቼ ማለት ነው። አይ በቃ ይህን ያህል እንትን መሆን የለብኝም በቃ ሻዳ መያዝ አለብኝ ብዬ ደወልኩለት። ታላቁና ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚ ተኪ ይለኛል። ከዛ ታላቁ እንዲህ ምናምን ስለው አይገርምም አሁን ለደውልል እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው አረ፣ ታላቁ በቃ በህይወት አትቀልድ፣ ሻሃዳ ያዛል። ወላሂ እኔ ወላሂ ነው ምላችሁ ን ያል ምን እኔ ኮ ሻሃዳ አሲዘ ይልልክ ነው የደወልኩለት ስለው፣ አላመነም፣ ተንቀጠቀጠ። ከዛ እስቲ ማርያምን በል እግዚአብሔርን በላል እና ስምም እንዲ ያስቅ ነበረ፣ አላመነም። ከዛ ወላሂ የምሬ ነው ሻሃዳ ሲዝኝ ሻሃዳ መያዝ በቃ ፈልጋሉ አልኩት። ከዛ እሱም አላመነም። በቃ ቆይ ምን ላርግ? ቆይ ኡስታዝ ጋር ልደውል አልሲልኝ ቶሎ አሲዘኛ ሀሳቢን እንዳልቀየር አልኩት። ከዛ ቆይ ሺ ቆይ በቃ እንትን ጋር ደዊ አሲዛል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘገው ማለት ነው። በዘገው ቅጽበት መልሶ ደወለ። ከዛ ምን ሺ ምናም ስለው እንዴ መንገድ ላይን ያለሁትና የምንፈራው መሰለ ካል ሻሃዳ ሳላሲዝ የሆነ ነገር ብትሆንስ በልና ሻሃዳን ያዛሉ። ከዛ ሻሃዴን ያስኩኝ ማለት ነው እና ይህ ነው ሻሃዴን ያስኩበት ቅጽበት። እና ከዚህ ሌላ በጣም እስልምናን እንድቀበል ያደረጉኝ ማት ሚሊየን ምናልባት ወደ አስራ ሶስት አመት ባለ ጆርኒ ውስጥ ያሉ በጣም ብዙ ነገሮች አሉ እና እስልምናን እንዲይዝበት ያደረገኝ ማት የመጨረሻው እኔ ወደ እስልምና ስገባ የነበረው ፍትጊያ ነበርና ይሰው ሚራክል ማለት ነው። በጣም በቃ ያስገርም ነበርና በነገራችን ላይ ይሄ ነገር ማንም ሰው ጋኔ አይዶማይንድ እዚህ አሁን አምስት መቶ ዘጠና ስምንት ሰው አለ። ለአንድ ሰው ስሜት ባይሰጠውና ለአንድ ሰው እውነት ባይመስለው አይዶማይንድ። ይሄ በእኔና በአምላኬ መካከል ያለች ሀቅ ናት። በእኔና በአምላኬ በጣም ነው ደስ የሚለው። ወላሂ እኔ ሰዎችን ለመሳብ አይደለም። እኔ አንዳችሁን ባትሰሙኝን አይመለከተኝም። በቃ ከአላህ ጋችን ሀቅ ወራረዳታለሁ ወራረዳታለሁ። የዛን ቀን እየሰከስክ ነበረ ይበለኝ ህይወቴ እንደዛ አንብቤ ማቅ አይመስለኝም። እንደዛ ማቅ ስልሽ እንደ እንድ ነበረ ማነባው ቀና አነባለው ሌሊት አነባለው። አፓረንት ቦታ ሄጂ የሆነ እንትን ካገኘውኝ ክፍት ሰዓት ምናምን ካገኘውኝ እሱንም ሰዓት አነባለው። ለእኔ አዲስ አለም ነበር። በቃ አዲስ ታሪክ፣ አዲስ ተአምር ነው በቃ ህይወቴ ላይ የተፈጠረ ነበረ። በቃ አዲስ አዲስ ታሪክ ነበር በቃ ህይወቴ ላይ የተፈጠረ ነበረው። እናንተ በቃ አልገባችሁም እኔ ሰው ጥያቄ አልጠይቅም። የሚገርምሽ ነገር ክርስቲያን ሰውም አልጠይቅም፣ ሙስሊም ሰውም አልጠይቅም፣ ማንንም አልጠይቅም። በቃ ሲጀመር የሆነ የመጠየቅ ፍላጎቱ ራሱ ሀሳቡ ራሱ መቶብኝ አያውቅም። እና አንደኛ ምክንያት ሰውንም አልጠይቅበትም። ሰው ጋር ለሚሄድም ያልጠበቀብኝ ምክንያት ምንድን ነው? ቁርአን የተጻፈበት መንገድ ቀጥታ እኛን በሚያወራ መንገድ ነው። እኛን ያነጋግረናል በቃ ቀጣሽ የመኒ ማነበው ነገር በሙሉ እዛ ጋር ማየው ነገር በሙሉ ቀጥታ ቀልቤ ላይ ነው በቃ ልቤ ላይ ነው የሚቀመጠው። ምንም ምንም አምቢጊየስ የሆነ ነገር የለም። ምንም ይሄ ቪቪድ የሆነ ነገር የለም። በቃ ኤቭሪቲንግ ኢዝ ክሊር በቃ ክሊር ሆኖ ነው ሁሉ ነገር የተቀመጠውና እኔ በማነባቸው ክርክሮች ምናምን ሰማ ሌክቸሮችን ሰማ ምን ስል ምናምን እንዴት ነው ትምህርት እየተማረ እንዳለ ሰው ነው ስልሽ፣ ይሄ ንጹህ አይምሮ ያለው ሰው ትምህርት እየታስገብታሽ ትምህርት ሲማር አይምሮ ይቀበራል፣ አደለ? ይሄ ኮፒ ፕሪንት ነው የሚያደርገው የህፃን ልጅ አይምሮ አይምሮዬ ይ እንደዛ ነው በቃ ኮፒ ፕሪንት ነው የሚያደርገው እና እኔ የዛን ሰዓት እናንተ ሌላ አለም ውስጥ ናችሁ፣ እኔ ሌላ አለም ውስጥ ነኝ። እኔ ለብቻ ክሬዲት የተደረገልኝ ይሄ የአስማ ወርልድ ነበረ። እዛ ውስጥ ነው በቃ ያለሁት እና እያነበብኩ እያነበብኩ የሆነ ሰዓት ላይ ሁሉ ጊዜ ቅድም ብዬሻለሁ እኔ በጣም አንድ የሚገርመኝ ኮንሰፕት ምንድን ነው ትሪኒቲ የሚለው ነገር ከየት እንደመጣ አላውቅም፣ ሥላሴ የሚለው ኮንሰፕት ከየት እንደመጣ አላውቅም። እና ሁሌ ነው እሱን ነገር የምጠይቅ የነበረው እና የሆነ ጊዜ ቁርኣን በአማርኛም በእንግሊዝኛ እያርኩ ነው እንትን የሚለው ማነበው እና የሆነ ፖይንት ላይ ምን ይላል አይ ቲንክ ሱረቱል ኢምራን ላይ ነው መሰለኝ ካልተሳሳትኩኝ ምን ይላል እነዛ ለአምላክ አንድ ሶስተኛ አለ ብለው የሚያምኑትን እያለ ይናገራል ማለት ነው ደነገጥኩ በጣም ደነገጥኩኝ። አቆምኩኝና፣ እኛ እምነቱን የምናምንበት ሰዎች እኛ የምናምንበት መጽሐፍ ቅዱስ ላይ ስላሴ የሚል ነገር የለም። ቁራን ግን ያውቀዋል ስላሴ። አይገርማችሁም? ማለት እኔ እስካሁን ድረስ ስለሚገርሜ ነው። በነገራችን ላይ ስድሽ፣ እኛ የመጽሐፉ ባለቤቶች የሚያምኑበት ሰዎች መጽሐፋቸው ላይ የለም። ይሄቃል፣ የጅህልናው ጣሪያ፣ የጅህልናው መሪ፣ የህልቁ ማፈሪያ እንዲህ ሲል ዘበተ እንዲህም ተረተ፣ ኢስላምን መርምሩ፣ ቁርአንን አንብቡ፣ ሀዲስን ወቁ፣ በሉ ተሰብሰቡ። ሙሐመድ ማፈሪያ መሸማቀቂያቸው አንገት አስደፍቶ የሚያሳቅቃችሁ እሱን በመከተል ልትቀሩ ከንቱ አይናችሁ ተጋርዶ ተደፍኖ እውነቱ ምክሩን ሰምቶ ቁርአንን ገለጠ ሀዲስን ፈተነ ባለ ማህተቡ ተመራመረ አስተነተነ ሀቅን መረጠ ሙስሊምም ሆነ ሸሃዳን ይዞ ላላህ መነነ ከዓለም ሰለጠነ ላላህ እጅ ሰጠ ከእውቀት ባህር በምስጠት መሰጠ ለራሱ ሰየመ የስምን የበላይ ሙሐመድ ተባለ ስሙ ጎልቶ እንዲታይ ሰላሚም ተመመ በቁጥር ገነነ የዛኔ ያቡ ጀህል በንዴት በገነ። እስኪ የሰለመውን አምጡልኝ ልሞግት ልጠይቀውና ያስኮበለለውን ያገኘውን እውነት ሙሐመድን መጣ ከነሙሉ ክብሩ እንዲህ ተናገረ፣ በገራ እንደበቱ ህሊናዬ ገዝፎ መርምሮ አጣርቶ ለሄድኩበት ነገር አላፍርበት ከቶ የማይንገዳገድ እውነትን ይዣለሁ፣ ወደ ተሻለውን ጎዳና ሂጃለሁ። ሀያ እንተዋወቅ፣ ስሜ ሙሐመድ ነው። ስሜን ስትጠራ ቀና የምልበት ሙሐመድ ተብሏል፣ ከፍ ባለ ኩራት አጂብ ስሜ ማን ነው አልኩ፣ መሐመድ ጠየቀ፣ ጃሂሉን መለሰ እየተሳቀቀ ሳይወድ በግዱ ብሎ አለ መሐመድ፣ ስሙ እያነቀው አያምጣም ነው አያምጣው ነው ሲፈርድ፣ አያምጣብህ፣ ሲፈርድ አፋሪያ፣ ሳፋሪ ቦታ ተቀያይረው፣ በለፈለፉ በአፊጠፉ እንዲሉ አበው፣ አያሉ ጌታ ቀረርቱ ከንቱ አርጓ ነጠፈው፣ አይደለም ልናፍር በህልቁ አይነታ አላህ አንግሷቸው የዓለሙን ፈንታ ሱብሃነላሂ ጥራት ይገባውል አንዱ ጌታዬ ስራው ለላቀውን ለብቸኛው ፈጣሪ! አንታለህ ነገር አንታለህ ነገር የማንደርስበት ሺ ብንማቅቅ መክሎቅ ማይችለው እጅግ ረቂቅ ጥላቻው ርቶ ያልተጻፈውን ለሚዘባርቅ አላህ መልሳ አለው በሂዳያ ጎርፍ የሚያጥለቀልቅ አመስጋኝ ነቢይ የሁሉ አራያ። አያሳፍርም ሙሐመድ ስሙ የኔ መጠሪያ። በለኝ ሙሐመድ ምስጉኑ ባሪያ። በለኝ ሙሐመድ ምስጉኑ